ሳምቴን ስ ለንትከብራችሁ ደርማቻችን እየለቱ ዋና ዋና ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ሰብስክራብ ና ላይክ እንድታደርጉ ፓክሮት እየጠየቅ ወደ ዜና መራችኋለሁ። አብራችሁን ቆዩ። የኢትዮጵያ የሕክምና ባለሙያዎች ማህበር ከስራ ማቆም አድማ ጋር በተያዘ ከሰባ ስምንት በላይ የጤና ባለሙያዎች መታሰራቸውን ገልጸዋል። የስራ ማቆም አድማ አስተባባሪዎች የጤና ሚኒስቴር በአድማ ላይ የሚገኙ የጤና ባለሙያዎች በአስቸኳይ ወደ ስራቸው እንዲመልሱ ያወጣውን ማስጠንቀቂያ አጣጥሎታል። ሚኒስተሩ ሁሉም ሆስፒታሎች አገልግሎት እየሰጡ እንዳልሆነ መግለጹን ያስተባበሩት አስተባባሪዎቹ በርካታ ሆስፒታሎች በከፊል አገልግሎት እየሰጡ እንዳልሆነ ገልጸዋል። ሚኒስተሩ በዚያ ከ ከቀጠለ ሁሉም ጥያቄዎቹ ምላሽ እስኪያገኙ ድረስ በእስር ላይ የሚገኙ የጤና ባለሙያዎች ሙሉ በሙሉ እስኪፈቱ፣ በጥያቄዎች ድርድር እስኪደረግ ድረስ የጤና ባለሙያዎች ከቀጣይ ሰኞ ጀምሮ ላልተወሰነ ጊዜ ሙሉ የስራ ማቆም አድማ እንደሚያደርጉ አስተባባሪዎቹ አስጠንቅቋሉ። በሶስት አመታት ውስጥ ለመጀመሪያ ጊዜ ፊት ለፊት ለንግግር የተቀመጡ የሩሲያ እና ዩክሬን ባለስልጣናት የጦር እስረኞች ለመለዋወጥ ከስምምነት ላይ ደረሱ። በቱርክና በአሜሪካን ግፊት ኢስታንቡልስ ካርብ ጀምሮ ለንግግር የተቀመጡ የሁለቱም ሀገራት ተወካዮች ባደረጉት የመጀመሪያ ቀን ንግግር በውጥረት የተሞላ እንደነበረ ተናግረዋል። ከዩክሬን ልዑካን መካከል ግማሹ የሚመት ሀገራቸው በጥቃት ስር መሆኑን ለማመልከት ወታደራዊ ልብስ ለብሰው የተገኙ ሲሆን ንግግራቸው የተጀመረው በተደራዳሪዎች መካከል መጨባበት ሳይነው ግራቀኝ ተራርቆ በተቀመጡ ጠረጴዛ ዙሪያ ላይ ነበረ። ለሁለት ሰዓታት ብቻ የቆየው ንግግሮች ወቅቱ አለመግባባታቸው ተፈጥሯል። ሩሲያ አዲስ ተቀባይነት የሌላቸው ቅድሚያ ሁኔታዎችን አቅርባለች ስሉ አንድ የዩክሬን ባለስልጣን ተናግረዋል። ሁለቱም ሀገራት በጣም አስፈላጊ በሆነ የተኩስ አቁም ስምምነት ላይ ለመድረስ ባይችሉም እያንዳንዳቸው አንድ ሺ የጦር ምርኮኞች ለመልቀቅ ተስማምተዋል። ይህም አስቸጋሪ በነበረው የመጀመሪያ ቀን ጥሩ ውጤት ነው ያሉት የዩክሬን ምክትል የውጭ ጉዳይ ሚኒስትሩ ለአንድ ሺ የዩክሬን ቤተሰብ መልካም ዜና ነው ሲሉ አክለዋል። የእስረኞቹን ልውውጥ የሚከናወኑ መሆኑን የጠቀሱ የዩክሬን ልኡካን የሚመሩት የመከላከያ ሚኒስትሩ እስካሁን ቀኑን ባናሳውቅም እንደሚሆን እናውቃለን ሲሉ ተናግረዋል። በኢትዮጵያ የፖለቲካ መድረክ ለ50 ዓመታት በመቆየት አንጋፋ የሆነው ህወሓት ለሁለተኛ ጊዜ የፖለቲካ ፓርቲነቱ እውቅና በብሔራዊ ምርጫ ቦርድ ተሰርዞለታል። ሶስት አስርት ዓመታት ለሚጠጉ ጊዜ በአገርቶ የስልጣን መንበር ላይ ዋነኛ ኃይል ሆኖ የቆየ ህወሓት ጥቅምት 24 2013 ዓ ም ከተከሰቱ ጦርነት ጋር በተያያዘ የህዝብ ተወካዮች ምክር ቤት የሽብር ቡድን ነው ብሎ በመሰየም ህገወጥ አድርጎት ነበረ። ብሔራዊ ምርጫ ቦርድ ህወሓት ከሰላማዊ የፖለቲካ ተሳትፎ ወጥቶ በኃይል በተጓዘ የአመፃ ተግባር ላይ በመሳተፍ ጥር 10 2013 ዓ ም ህጋዊ ሰውነት አቶ እንዲሰረዝ መወሰኑን አስታውቆ ነበረ። ለሁለት ዓመታት የተካሄደው ደም አፋሳሽ የትግራይ ጦርነት በመንግስትና በህወሓት መካከል አማካካ በተካሄደ ድርድር ተቋጭቶ ህወሓት ወደ ሰላማዊ የፖለቲካ እንቅስቃሴ ሲመለስ የሽብር ቡድንነቱ ተነስቶለት ነበረ። ነገር ግን ባለፉት ሁለት ዓመታት ህወሓት የነበረው እውቅነን በማስመለስ እንደ አዲስ በመመሰል ጉዳይ ላይ ከብሔራዊ ምርጫ ቦርድ ጋር ሲወዛገብ ቆይቷል። በልዩ ሁኔታ ሲመዘገብ የቀረበው ሀሳብ ባለመቀበሉ፣ እንዲሁም ማሟላት ያለበትን ሂደት ባለመፈጸሙ በድጋሚ ግንቦት 5 2017 ዓ ም ከፓርቲነት ተሰርዘዋል። ከፖለቲካ ፓርቲነት በምርጫ ቦርዱ የተሰረዘው ህወሓት ስለ ውሳኔ ምን አለ? የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓት የፖለቲካ ፓርቲነት እውቅና መሰረዙን ተከትሎ ውሳኔ የፕሪቶሪያ ስምምነት የሚጎዳ ነው ሲሉ የህወሓት ምክትል ሊቀመንበር አቶ አማኒኤል ተስፋ ተናገሩ። አቶ አማኒኤል ከቢቢሲ ጋር በነበራቸው ቃል ምልልስ ለቦርዱ ለፓርቲ የሰጠው የምዝገባ ወረቀት ከመሰረዙ በፊት እንደማይቀበለው በተደጋጋሚ መግለጻቸውን አስታውሷሉ ህዝባዊ ወያኔ አርነት ትግራይ ከማክሰኞ ግንቦት 5 2017 ዓ ም ጀምሮ ከፖለቲካ ፓርቲነት መሰረዙ የኢትዮጵያ ምርጫ ቦርድ ማስታወቁ ይታወቃል። ህዝባዊ ወያነ ሓርነት ትግራይ ከፓርቲነት የተሰረዘው ቦርዱ ያዘዘው የእርማት እርምጃ ተግባራዊ ባለማድረጉ መሆኑን በመግለጫ ላይ ገልጸዋል። ነገር ግን የህወሓት ምክትል ሊቀመንበር አቶ አማሌ ፓርቲው የተሰጠው የምዝገባ ወረቀትም እንደማይቀበል ሲገልጹ መቆየታቸውን ተናግሮ፣ ብሔራዊ ምርጫ ቦርዱ ፓርቲዎቹ የሚመዘግቡበትና የሚተዳደሩበትን ስርዓት በማበጀት እንደሆነ አንዱ የዴሞክራሲ የሆኑ ከሚያገለግለው ይልቅ የራሱን አቋም የፕሪቶሪያ ስምምነት በሚጎዳ መልኩ ተንቀሳቅሷል ስሉ ወንጅለዋሉ። አቶ አማሌ አክለውን ቦርዱ የኢትዮጵያ መንግስት ወደ ሌላ መንገድ ለማምራት የሚያስችል መንገድ እየተከፈተ ነው ይመስለኛል ስል ከውሳኔ አንጻር ግምታቸውን አስቀምጠዋሉ። የምርጫ ቦርዱ የፕሪቶሪያ ስምምነት በሚጎዳ መልኩ እየተንቀሳቀሰ ነው የተናገሩት ምክትል ሊቀመንበሩ የኢትዮጵያ ምርጫ ቦርዱ ይህን የሚያደርጉ የፕሪቶሪያ ስምምነት ካለመቀበል የተነሳ ቅሬታቸውን ቅሬታቸውን ገልጸዋል። የቦርዱ አመራሮች ስምምነቱ ስላልተቀበሉ እጃቸው ላይ ያለው የህግ ከለላን በመጠቀም የፕሪቶሪያ ስምምነት በሚጎዳ መልኩ ሲንቀሳቀሱ ቆይተዋል ሲሉ ውኝ ችሏሉ። አሜሪካን በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ ላይ ኢትዮጵያን ጨምሮ በርካታ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃት ቢያንስ 68 ሰዎች መገደላቸው የታጣቂ ቡድን ቴሌቪዥን ጣቢያ ዘግበዋል። በርካታ ኢትዮጵያን ስደተኞች በሚኖሩበት የመን ላይ ሰኞ ማለዳ በተፈጸመው ጥቃት ቆስሏል የተባሉትና በአደጋ ጊዜ ሰራተኞች ከቦታ ከወጡት ሰዎች መካከል ቢያንስ አንድ ኢትዮጵያዊ መኖሩን ተገልጸዋል። አልማስር የተባለ የሁቲ ቴሌቪዥን ጣቢያ እንዳለው ሳሊ ግዛት ውስጥ በሚገኝ ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች መኖራቸውን ተገልጸዋል። ጥቃቱ የተፈጸመው የማይቆየ ማዕከል የነበሩ ስደተኞች አፍሪካ መሆናቸውን ከተገለጸው ውጭ የት ሀገራት ዜጎች እንደሆኑ ለጊዜ የወጣም ዝርዝር መረጃ የለም። ነገር ግን ብዙ ጊዜ በቃይበር በኩል በህገ ወጥ አደገኛ የጀልባ ጉዞ ወደ የመን የሚጓዙ አብዛኞች ኢትዮጵያውያን ጨምሮ ከሌሎች የአፍሪካ ቀንድ ሀገራት የሚነሱ ስደተኞች ናቸው። በአንድ የወደመ ህንፃ ፍርስራሽ ስር ላይ የተቀበሩ በርካታ ሰዎች አስክሬኖች የሚያሳይ አሰቃቂ ምስሎችን አቅርበዋል። በጥቃቱ ከሞቱት በተጨማሪ በርካታ ስደተኞች ክፉኛ መቁሰላቸው ከየመን እየወጣ ያለ ዘገቦች እያመለከተ ሲሆን ሪተርስ የዜና ወኪል ደግሞ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እናቴ እያለ በአማርኛ ሲጠራ መስማቱን ዘግበዋል።